ሀይሚዬና ብሩኬ እንኳን ደስ አላችሁ። ከዚህ በላይ ብዙ ነገር ይገባችኋል። ቅን ልቦና ያላችሁ፣ ንጹሕ ፍቅር ያላችሁ፣ በወሬ ሳይሆን በተግባር የምትኖሩ እዩኝ እዩኝ የማትሉ ይታይልኝ የማትሉ ለብዙ ወጣቶች ተምሳሌት የምትሆኑ የዘመኑ ጀግናዎች ናቸው። የእውነት ማለት ነው። እውነት ለመናገር ከጀግና ወንድ በስተጀርባ ጀግና ሴት አለች የሚባለው ልክ እንደ ሀይሚዬና እንደ ብሩኬ አይነት ናቸው። የእውነት ማለት ነው። ወጣትነት ሳያታልላቸው እንግዲህ የዘመኑ ወጣት አብዛሃኛው ምን ላይ እንደሚውል ምን ደረጃ ላይ እንዳለ ታውቃላቸው አደለ? ይህን ሁሉ ነገር ተጋፍጠው ስኬታቸውንና ምኞታቸውን ብቻ እያሰቡ የሚኖሩ ጀግኖች ናቸው። የእውነት ማለት ነው። ብሩኬ በጣም ጀግና ነው እንደ ወጣት እንደ ወንድ ብዙ ነገር ሳያይ ብዙ ነገር ሳያምረው ብዙ ነገር ሳያታልለው ይሄ ነገር ደግሞ እንዳይሆን ጀግናዋ ሴት ሀይሚዬ ከጎኑ ስላለች ሰርታ የምታሰራ የወደፊቷን ዓላማ የምታስብ ጀግና ሴት ስላለችው ከጎኑ። ይው ሀይሚዬና ብሩኬ ሲገናኙ ምንም ነገር የላቸውም። አደለ እንደምናቃቸው አንድ አመታቸው ነው አደለ፣ ከትናንት ወዳ ነው ያከበሩት። ሲገናኙ ምንም የላቸው፣ ግን ከተግባቡ፣ ከተከባበሩ፣ ከተፈቃቀሩና ከተዋደዱ የሰው ልጅ ካስበበት ደረጃ እንደማይደርስ እኔ ተምሬያለሁ። በእነሱ አይቻለው፣ በተግባር ማለት ነው። አንዳንድ ጊዜ ሰው ሲያገኝ ይኮራል አደለም። ሰው ሲያገኝ የሆነ ነገር እንትን ሲል እዩልኝ ይላል፣ ይታይልኝ ይላል። እነሱ እንደዚህ አይነት ነገር የለባቸውም። ሁሉንም ነገር በውስጣቸው ሰርተው ነው የሚያሳዩት። በወሬ ሳይሆን ሰርተው ተግብረው የሚያሳዩ ናቸው። እና ይሄ ነገር ዛሬ ትዝ እንዴት እንዳይታወቃላችሁ አባቶች ሲናገሩ የምታደርጉትን ነገር ሳትተገብሩ አታውሩት ይላሉ ቤት አለኝ፣ መኪና ልገዛ ነው፣ ቤት ልገዛ ነው፣ እንደዚህ ላደርግ ነው አይባልም፣ አይባልም ይላሉ። ምክንያቱም ማውራትና መተግበር የተለያዩ ነገሮች ስለሆኑ ማለት ነው እና ሀይሚዬና ብሩኬ ደግሞ ሰርተውት አድርገውት በተግባር ነው የሚያሳዩን። እና እኔ ብዙ ነገር ከነሱ ተምሬአለሁ። በጣም ነው ደስ ያለኝ እውነት ለመናገር እግዚአብሔርም በጣም ደስ ብሎኛል። ምክንያቱም ሰው ልጅ ስኬታማ መሆኑ እንደማየት የሚያስደስት ነገር የለም። የሰው ልጅ ሰርቶ ጥሮ ግሮ ውጤታማ መሆኑ እንደማየት የሚያስደስት ነገር የለም። አብዛኛውን ጊዜ ለሰዎች መልካም ስናስብ፣ ለሰዎች ቅን ስንሆን፣ ለሰዎች በቃ እኔ እንጃ አላቅም፣ መልካም ስትሆኑ ብዙ ነገር በህይወታችሁ ይሳካላችኋል፣ ብዙ ነገር ይሞላላችኋል። እግዚአብሔር የሚፈልገው ቅን ልቦና ስለሆነ እነሱ ደግሞ ቅኖች ናቸው የእውነት በየትኛውም ቤት ኑ በተባሉበት ቤት ሁሉ እምቢ ብለው አያውቁም። እሽ ብለው ተጋብዞም ሊሆን ይችላል፣ የሆነ ነገር ሁኖም ሊሆን ይችላል። ብዙ ነገር አለና በቃ ቅን ናቸው። ሰውን ለማሳደግ ከነሱ አልፎ ሰዎች እንዲያድጉ የሚፈልጉ ቅን ልብ ያላቸው ወጣቶች ናቸው እና እኔ በጣም ደስ ብሎኛል። እግዚአብሔር ከዚህ በላይ ውጤታማ ሆነው ቤት እንጠብቃለን። ከዚህ በኋላ ከዛም ደግሞ ሰርግ እንጠብቃለን። አራት ልጆች እንጠብቃለን። ብዙ እንጠብቃለን አይደለ እና ከሀይሚዬና ከብሩኬኔ ብዙ ነገር ተምሬያለሁ። የእውነት ነው ምላችሁ። በጣም ብዙ ነገር ተምሬያለሁ የእውነት እና አሁንም እግዚአብሔር መጨረሻቸውን ያሳምርላቸው የእውነት ማለት ነው። እና ካስመሳይ ወዳጅ ከምቀኛ እግዚአብሔር ይጠብቃቸው የእውነት ነው ምላችሁ እና ብሩኬም ደግሞ ብዙ ጊዜ ይናገራል መኪና እንደሚወድ መኪና መግዛት እንደሚፈልግ ብዙ ጊዜ ያወራል። እና ስኬታማ እንደሆነ ደግሞ በጣም ደስ ብሎኛል። ምክንያቱም ሰው ሰርቶ ከሰራ የማይደርስበት ነገር የለም ሰው ላይ ከሰራ ብዙ ያሰባቸውን ነገሮች ያሳካል። እና አሁንም ብዙ ነገር ይሳካል ከሀይሚዬ ጋር ከሆነ ሀይሚዬ ጀግና ሴት ናት። የእውነት የልጅ አዋቂ ናት። የትንሽ ትልቅ ናት። አስተሳሰቧ፣ አነጋገሯ፣ ለስራ ያላት ተነሳሽነት በጣም ብዙ ነገር አለና ውድ ቤተሰቦቼ እና እንደዛ ነው እንግዲህ እግዚአብሔር መጨረሻቸውን እያሳምርላቸው። መጨረሻቸውን እግዚአብሔር ያሳምርላቸው ውድ ቤተሰቦቼ፣ ሰብስክራይብ እና ሼር እያደረጋችው አበረታቱኝ። ስለነበረን ቆይታ በጣም አድርጌ አመሰግናለሁ። እግዚአብሔር አገራችንን ይጠብቅልን። አገር ሰላም ሲሆን ነው ሰው ሀሳቡ ምኞቱም ይሳካለት አይደለ እና እንግዲህ እግዚአብሔር እንግዲህ እኛም ስኬታማ ለመሆን ያብቃን ማለት ይፈልጋለሁ። ውድ ቤተሰቦች በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ።